ሰላም ሰላም፣ ውድ ዩቲብ ቻናል የቤተሰቦች ሰላማችሁ ብዝትርፍ ይበልልኝ። እንዴት ዋላችሁልኝ? በነገራችን ላይ ማለት ነው እንደዚህ አይነት የተግማሙ ቪዲዮ ሲለቀቁ አንዳችሁም እንዳትናደዱ። ከልብ የሆናችሁ ብዙ ልጆች አላችሁ፣ በነገራችን ላይ ልባሞች ማለት ነው። እንደዚህ የተግማማ ህይወት የማትወዱ ምርጥ ኦዲንሶች አላችሁና እንዳትናደዱ። እስቲል እኛ እንደምንናደድ ስላወቀ ነው እሱም እንደዚህ አይነት የሚያስጠላ ቪዲዮ የዝሙት ሴትንቺት ማድረግ አንዷ አንዷ መቀያየርን ቪዲዮ ወደኛ የሚያመጣልን እኛ እንደምንናደድ ስለሚያውቅ ነው እና በዚህ አጋጣሚ አብርሃም ማለት አንድ ተራ ሰው ነው ገባችሁ አይደለ? ሄርሜላም ማለት አንዲት በእንደዚህ አይነት ስራ ውስጥ ስትኖር የነበረች ተራ ሴት ናት። ስለዚህ መናደድ የለብንም። እንዲያውም በጣም ልናዝንላቸው ይገባል። ምክንያቱም እነዚህ በዝሙት የወደቁ ሰዎች ናቸው። ከእምነት እምነት ተቋም ውስጥ የሉበትም። ውስጥ ብዙ መረጃ የደረሰ ነው። በጣም የሚዘገንን መረጃ የደረሰ ነው። ምክንያቱም ሰው ለካፍኑ ብዙ የያዘው ነገር አለ እና በብዙ መንገድ ህዝብን እንዴት ማሰር እንደሚችሉ ከሚያራምዱት ተቋም ጋር በመሆን ህዝብን የማጥፋት ዘመቻ ላይ ያሉ ሰዎች ናቸው እነዚህ ልጆች ማለት ነው። ስለዚህ እኛ መረጋጋት ነው ያለብን፣ መናደድ የለብንም። ስቲል ሩታ ፈጣሪ ገላግሏታል። እኛ እንዲያውም ደስ ሊዳ ነው የሚገባው እንዲህ እንዲያነስ የሰኛ ሰው ነበር እንዲያገባችው በእውነት ለሩታ ልናዝን ነው የሚገባው ማለት ነው። እናም ከዛ ባለፈ ግን ያልሆነ ቪዲዮ ሲለቀቅ እናንተ አታበረታቱ። በቃ እኔ ልል የምወደው ኦዲየንሶች ጋር ነው ሁሉም ነገር ያለው። ከፍም ማድረግ ዝቅ ማድረግ የተሰቀለውንም አንድ የማውረድ የእናንተ ድርሻ ነው። ስርዓት ይዞ የሚሰራ ከሆነ ስርዓቱን ይዞ ይቀጥላል። ስርዓት ከሌለ ደግሞ እኛ ሚዲያ ላይ ያሉ ወጣቶቻችን መበላሸት የለባቸውም። አስቡት ወገኖች የአስራ ስምንት ዓመት እንደዚህ እድሜ ላይ ያሉ ልጆች የዚህ ቪዲዮ ሲያዩ ምን እንደሚሰማቸው እና ልጁ ከዝሙት ውጭ ስራ የለውም። በቃ ምንም አይዲያ የለውም ከዝሙት ውጭ ሴት ከመቀያየር ውጭ። እና እንዲነ ቪዲዮ ቆይ፣ ምን አድርጉ ነው የሚለው ህዝቡን ያልገባኘው። ቆይ አንተና የርሜላ ስትዳሩ ግዴታ እኛ ማየት አለብን እንዴ? ግዴታ እኮ አይደለም ማነክ አብርሃም። ምክንያቱም ስራው ደስ ስለማይል እኛ ለምንድን ነው ሪስፔክት መሰጠው ለዚህ ሰው? እና ምንም ነገር የለክም ምንም። እንዲህ የሚዘገንን ብዙ ነገር እኮ አለክ፣ እንናገር ካለም ማለት ነው ገባ አይደለን? ግን አንተ ያንን ነገርን በጣም ከበር ለማድረግ፣ ምክንያቱም የአእምሮ ድክመት አለብህ፣ የመንፈሳዊ ድክመት አለብህ። የለህበትም፣ ሲጀመር አንተ ክርስትና ውስጥ የለህበትም። መስቀል አንጠልጥለህ ህዝብ እየሸወድክ ነው ያለከው። ስርዓትህን የምትይዘው እግዚአብሔር አንደኛ አስታግስካል። በቀኑ እኛ አቅም የለንም፣ እግዚአብሔር ነው አስታጋሹ። እንዲህ አይነት ፍልት ላለበት ሰው፣ እንደዚህ ህዝብን መቀመጫ መቆሚያ ላሳጣ ሰው፣ ህዝብን ለሚያበላሽ ሰው መድኃኒቱን የሚሰጠው መድኃኒዓለም ብቻ ነው ባካ። ስርዓት ያለው ነገር ለህዝብ ያስፈልጋል። ምክንያቱም ሀገር የሚገነባው ህዝብ የሚገነባው በሚመጡት አዳዲስ ትውልዶች ታንጸው ሲያድጉ ነው። ኦዲየንሶች ደግሞ ባካችሁን የምታደረጉትን እወቁ። ማለት እኔ የሄርሜላ ራሱ ታምሮ ነውብኛል። ልጅቷ ከእሱ ጋር እየተላላሰች አጓጉል ቪዲዮ እየለቀቀች አሚን ብላችሁ ተቀበላችሁ። ምን ነክቶን ነው? በሉ ሩታ እንኳን ቤተሰብ ተናግሯል። አንድ ሰሙን ምን እንዳስነካት አናቅም ምን እንዳስነካት አናቅም። ልጅቷ ፈዛብናለች አሉ። የሚያደርገው ድርጊት አለ። የሚያደርገው ድርጊት ደግሞ ጊዜ በገሃድ ያውጠዋል። እኛ አሁን ይፋ እናወጣው ማለት ነው። ለማንኛውም ለማንኛውም ሩታ እንኳንም እግዚአብሔር ከዚህ ሰው ገላገለሽ። እኔ ከዚህ በኋላ ሩታ ከአብርሃም ጋር ተመልሳ ብትሆን እግዚአብሔር በሚያውቀው፣ እኔ በጣም ነው ማዝነላት። በቃ ልንገራችሁ እውነቱን፣ በጣም ነው ማዝነላት። አያችሁ አይደለም የሚለቀቀውን ቪዲዮ እንዴት እጁን ምኗ ላይ እያደረገ እንዴት እንደሚሆን ብቻ ይሁት በቃ በአጠቃላይ ከሴጣን ባስክብን ወይኔ በስማ ሰው በዚህ ልክ በመጨረሻው ዘመን ይጠላል በፊት እንዳልተሞገስ ግን ረ አንተስ ከፋ የአንተስ ከፋ ፈጣሪ ኒንጃ ብቻ ብድራቱን ለሩት አይመልስላት እኛ ችግር የለም እያየን ብንናደድም እንተዋለን ምክንያቱም የማናቀቅ አንድ ተራ ሰውነት አንተ ማለት ስለዚህ ተግማሙ ግም ለግም አብረህ አዝግም በደንብ ተግማሙ